ጸጋና ሰላም ይብዛላችሁ ክርስቲያኖች። በምስሉ ላይ የምትመለከቱት ስዕል ቅዱስ ክርስቶፎሮስ ይባላል። ሚያዝያ ሁለት ቀን የሚከበር ቅዱስ አባት ነው። አንዲት እህታችን ባለማወቅ ይሄ ቅዱስ ሳይሆን እርኩስ ነው የሚል መልእክት አስተላልፋ ሰዎች በውስጥ ሼር አድርገውልኝ ነውና ለዛ መልስ ለመስጠት ነው። ቅዱስ ክርስቶፎሮስ ይባላል። እርኩስ ነው? እርኩስ ነገር ነው? ምክንያቱም እግዚአብሔር የፈጠረው የሰው ልጅ በመልኩና በአንሳሉ የሰው ልጅ ክቡር ነውና እንዴ? ነው ቅዱስ ነገር ከእርኩስ ነገር ጋር በፍጹም አይደባልቅም። ለዛ ነው የጥፋት ውሃ መጥቶ። እህታችን በእምነቷ ችግር ያለባት አይመስለኝም። ልጅቷ ያሳስበው ኦርቶዶክስ ነች። ነገር ግን ባለማወቅ ይመስለኛል በመጽሐፈ ሄኖክ ከተጻፉትኝ ከኔፍሊሞች ጋር በማያያዝ ሰዎች በስህተት ኦርቶዶክስ መስለ ያስገቡትኝ ትምህርት ነው እንጂ ይሄ ትክክል አይደለም የሚል መልእክትን ያስተላለፈችው። ይሄ ደግሞ ፈጽሞ የተሳሳተ ሐሳብ እንደሆነ ለመናገር ነው። ለልጅቷ ሼር ኮፕሊንክ እያደረጋችሁ ክርስቲያኖች አድርሱ። ምክንያቱም ልጅቷ 300 ምናምን ሺህ ተከታይ አላት እና ገብቼ ኮሜንቱ ምናምን ሳነብ እንዴት አንድ ስለ ሃይማኖት የሚያውቅ ሰው የለም አንድ ሁሉም እግዚአብሔር ይስጥሽ እያለ ነው የሚጽፈው ማለት ነው። ኮሜንት እግዚአብሔር ይስጥሽ እያለ ነው መልስ የሚሰጠው። እንዴት አንድ ልክ እንዳልሆነች የሚናገር ሰው ታጣ? ስንክሳር ላይ የተጻፈ እኮ ነው። ከታሪኩ ስንጀምር ቅዱስ ክርስቶፎሮስ ከስሙ ትርጉም ስንጀምር ክርስቶፎሮስ ማለት ክርስቶስም የለበሰ ለባሴ ክርስቶስ ማለት ነው። በዚህ በኤዥያ እና በዚህ አውሮፓ ደንበር አካባቢ ቅዱስ ማቲያስ ሐዋርያ፣ ቅዱስ ማቲያስ እጣ የደረሰበት ራሽያ እና ያን አካባቢ እንደሆነ ይነገራል። እና በላይ ሰዎች ሰውን የሚበሉ ሰዎች ነበሩ እነዛን አሳምኖ ወንጌልን ሰብኮ አጠመቃቸው እና እነዛ ሰዎች በክፋታቸው ሰዎችን በመብላትና በመጥፎ ስራቸው ከአንገታቸው በላይ የውሻ መልክ ያላቸው ነበሩ ማለት ነው። እና ስለ ትህትና ማለት ነው አይገባንም። የቅዱስ አባትም ከነዛ መካከል አንዱ ነው። ፊታችንን መልስ ብለው እግዚአብሔር ቢጸልዩ እንደሚመልስላቸው የታወቀ ነው። ነገር ግን ስለ ትህትና ግን ይህ ቅዱስ አባት አይገባኝም ብሎ እንደዚህ እንደምታዩት አይነት ሰው ሆኖ ሰማዕትነት ተቀብሎ አልፏል ማለት ነው። ቅዱስ ክርስቶፎሮስ በጣም ኃይለኛና ጉልበተኛ ልክ እንደ ጎልያድ ማለት ነው፣ በጣም ኃይል የነበረው ቅዱስ አባት እንደነበር ይነገራል ማለት ነው። እና ይህ ቅዱስ አባት ከአንገቱ በላይ ውሻ የሚመስለው በመጥፎ ተግባራቸው ሰውን በመብላታቸው እግዚአብሔር ለውጧቸው ነበር ነው። በኋላ ግን ክርስትናን ተሰብከው ወንጌል ገብቷቸው ተጠምቀው ለኛ አይገባም በሚል ስለ ትሕትና ለኛ አይገባኝ በማለት ቅዱስ አባት እንደዚሁ እንዳለ ሰማዕትነት ተቀብሏል ማለት ነው። እና መጽሐፍ ቅዱስ ላይ በትንቢተ ዳንኤል ምዕራፍ አራት ስናነብ ናቡከደነፆርን ወደ ምን ምን ለወጠው ነው የሚለው እግዚአብሔር ወደ ምን ለወጠው ነው የሚለው፣ ጥፍሩ እንደ እንደ ወፎች ጥፍር ሆነ፣ ጸጉሩ እንደ ንስር ጸጉር ሆነ፣ እንደ በሬ እንደ አህያ ሳር በላ ለሰባት ዓመት ዱር ጫካ ገባ ወሬ ሆኖ ቆና። ስለዚህ እግዚአብሔርን ሲያስቆጡ እንደዚህ ያደርጋቸው እንደነበር ነው የተጻፈው። እና ይህ ቅዱስ አባት ከነዛ መካከል አንዱ ነው፤ ከኔፍሊሞች ጋርም አይገናኝም። ስለዚህ እህታችን ይህን መልእክት አድርሱልኝ፣ ምክንያቱም ይህን ይህን የሦስት መቶ ምናምን ሺህ የሰማ ሰው እንግዲህ የስተት ትምህርት እንደሆነ አድርጎ ነው የሚወስደው። ነገ ቤተ ክርስቲያን ስንክሳሩ ሲነበብ ሲሰማ ሐሰት ነው ብሎ ክርክር ሊያነሳ ነው ማለት ነው። ስለዚህ የማታቁትን ነገር ጠይቁ በድፍረት ከመናገራችሁ በፊት መጽሐፍትን አንብቡ፣ መምህራንን ጠይቁ። ከዛ በኋላ ነው። ለፎሎ መሰብሰቢያ ከሆነ ቢቀርብ ነው የሚሻለው። ለምን የሰይጣን መጫወቻ እንሆናለን? ምን ያደርግልናል? ስለዚህ ቅዱስ ክርስቶፎሮስ ከቅዱሳን ወገን ነው። ከአንገቱ በላይ ውሻ የሚመስሉ ብዙ ቅዱሳን አለው። ስለዚህ ይህን ነው የሚመስለው። ሰላማችሁ ይብዛ።